ሰላም ሰላም ብያለኝ የፍሬ ህይወት ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። እንዴት ናችሁ? ሰላም ናችሁ ወይ? በመላ ዓለም ላላችሁ ሰላምና ፍቅርን ብዝዝት ይበለላችሁ። እንዲሁንም እንኳንም ወደ ጾመ ገናና ወደ ጾመ ነቢያት በሰላም በደስታ አደረሳችሁ አደረሰን እላለሁኝ። ዛሬ ማለት ነው እዚህ ጋር አብረን እንሰራለን ውዶቼ፣ እስከ መጨረሻ ድረስ አብረንን እንከታተል። በተለይ ቦርጭ እንደኔና ያስቸገራችሁ ሰዎች ካላችሁ አብረንን እንስራ ማለት ነው። ግን ቦርጭ እኖራችሁ ደም ማነስ ካለባቸው በፍጹም መጠቀም የለባቸውም ማለት ነው። በፍጹም መጠቀም የለባቸውም። ምክንያቱ እንዳትጎዱ ማለት ነው። እንዳትጎዱ እንዳትጠቀሙት። ግን በርጭራቸውን ጨጎራ ከሌለባቸው መጠቀም ትችላላቸው ማለት ነው። መጠቀም ትችላላችሁ። አሪፍ ውህድ ነው። አብረን እንሰራለን ማለት ነው። እስከ መጨረሻዋን አብረን እንከታተል ማለት እወዳለሁኝ። በዚህ አጋጣሚ ደግሞ ውድድድድድድድ ነው የሚያደርጋቸው ማለት ነው። እዚህ ጋር ደግሞ እንትን እያደረግኩት ነው እያጠለልኩትኝ ነው እያጠለልኩት፣ እንዴት ያደርግ እያጠለልኩት ነው። አብረን ወደ ውህዱን እንሄዳለን እንሄዳለን። አብረን እንስራ ውዶቼ። ያው በወዳ ሆዳቸው ነው የምትጠጡት፣ በባዶ ሆዳቸውን መጠጣት አለባቸው። ካለበዚያ ግን ምግብ በልታችሁን ግን መጠጣት የለባችሁን ከምግብ በኋላ ወይንም ከአንድ ሰዓት በኋላ እራት ከበላችሁ አንድ ሰዓት ከቆያችሁን በኋላ መጠጣት ትችላላችሁ ማለት ነው እዚህ ጋር ወደ ውህዶችን ስንሄድ ማለት ነው ሎሚን ሁለት ሎሚን አለኝ እንዲሁንም ማለት ነው ምን አለኝ መሰላችሁ እርድ አለኝ እርድ አለኝ እንዲሁንም ዝንጅብል አለኝ ማለት ነው ቅንፍርን አለኝ ቁንፍርም እጠቀማለኝ አሳያቸዋለሁ። እንዲሁንም ማለት ነው ለመጀመሪያውን ምን አድርጋለኝ? እፈቀፍቀዋለኝ ማለት ነው። ምንድነው ፈቀፍቀው ያለው ዜና አሁን? እርድ ማለት ነው። እርድ ፍሬሽንን እፈቀፍቀዋለሁ ማለት ነው። እርድ ጥሩ ነው፣ ጠጦ ሰውነታቸው ጥሩ ነው፣ ጠጦ ግን ጨጓራ ያለባቸውን ሰዎች እንትን ባታርጉ ይመረጣል ማለት ነው። ምን ባታርጉ ይመረጣል? ባትጠጡ ይመረጣል ማለት ነው። ምክንያቱም ጨጎራችሁን እንዳትጎዱ ማለት ነው። ግን ውፍረት ድራሹን እውነት ያጠፋል ማለት ነው። ድራሹን ያጠፋል እንዲሆንም ማለት ነው። ውፍረት በነገራችን ላይ በዚህም በስደት ይደክመናል። በተለይ በሙቀት አሁን እኮ እግዚአብሔር ይመስገን ብርድ እየመጣ ስለሆነ ብዙም ምንም ችግር የለም። በሙቀት ጊዜ ግን በጣም ነው ውፍረት አስቸጋሪ ነው ማለት ነው። ሙቆትና ውፍረቱን በጭራሽ አይቻቻልም ማለት ነው። በጭራሽ ማለት ነው። ኃይልን ይደክማል እንዲሁም መስራትም አንችልም ማለት ነው። ቆዳውን ግን መፈቅፈቅ ትችላላችሁ ከፈለጋችሁ ማለት ነው። ግን አልፈቀፈቀው ማለት ነው። ቆዳው ነው ከነ ቆዳው ነው የምጠቀመው ማለት ነው። እናንተ ግን የፈለጋችሁ ማድረግን ትችላላችሁ። የፈለጋችሁ ማድረግ ትችላላችሁ። መላጥም ትችላላችሁ፣ ያለ መላጥም ትችላላችሁ ማለት ነው። እኔ ግን ከነ ቋዳው ነው የሚሰራ ያለሁት ማለት ነው። እዚህ ጋ ምን እያደረግኩት ነው? እየፈቀፈቅኩ ነው ማለት ነው። መፈቅፈቅያ ከሌላቸውንም ምን ማድረግ አለባቸው? እንትን ማድረግ አለባቸው ማለት ነው። ቃጫጭን አድርጋችሁን መክተፍ አለባቸው ማለት ነው። ከሌላቸው፣ ካላቸው ደግሞ ምንም ችግር የለውም ማለት ነው። እዚጋ ደግሞ ዝንጅብል ይህንን ከጎኑ ጋር እያደረግኩ ነው ማለት ነው። ቀርቶኛል። አንድ ዝንጅብል ቀርቶኛል በነገራችን ላይ ቤት ውስጥ ምን እናገኘዋለን? ትንሽ እርድንም ፍርሽ ከሌለባቸው ምን መጠቀም አለባቸው መሰላቸው? ፍርሽ ከሌለባቸው እርድዝም እርድ ዝም ብሎ መጠቀም አለባቸው ማለት ነው። እርድ ከቤትን መጠቀም አለባቸው ማለት ነው። ፍርሽን ከሌለባቸው የለባቸው ማለት ነው። ፍርሽ ካላቸው ደግሞ የበለጠ ከሌለባቸው ደግሞ ያለን ቤት ውስጥ ማለት ነው። ወደ ምግብን ምን ምን ምንጠቀምበት ምን እናስገባውናል አይደለም? እርዱንስ ምን መጠቀም አለባቸው ማለት ነው ሰው እንደ ቤት ነው እንጂ እንደ ጎረቤት ነው አይኖርም። ስለዚህ ቤት ነው ያለውን ቤት ያፈራውንም መስራት እንችላለን ማለት ነው። እዚህ ጋር አይታያችሁም እንጂ ለምን እየከተፍኩ ነው ማለት ነው ሁለት ለምን ነው እሱ። አንድንም ማድረግ ትችላላችሁ እኔ ግን ሁለት ነው ያደረኩት ማለት ነው። እናንተ አንድን ማድረግም ትችላላችሁ። እንደ ብዛቱ ብዙ ከሆነ ሁለት ማድረግ ትችላላችሁ። ትንሽ ከሆነ ደግሞ አንድ ማድረግ ትችላላችሁ ማለት ነው። እሱ የራሳችሁን ፍላጎት ነው ማለት ነው። እዚህ ጋር ትንሽ ቀጣጭን አድርጌ እየከተፍኩት ነው ማለት ነው። እየከተፍኩት ነው፣ ይሄንን በጎን አድርገዋለሁኝ ማለት ነው። በጎንን አድርገዋለኝ። በነገራችን የኔን ሰውነት ይሄዳል፣ ይመለሳል፣ ይሄዳል፣ ይመለሳል። በተለይ ደግሞ ማለት ነው ውስጤን ሰላም ከሆንኩትኝ ቆንጆ ሆናለኝ። ውስጤን ሰላም ካላገኘሁትኝ ደግሞ ሰውነቴ በጣም እንትን ይላል ማለት ነው። ስለዚህ ያው ዋናውን የሰውነታችን መጨመሪያን ሆርሞን ማለት ነው መጨመርን መቀነስን የሰውነታችን ምን መሆኑ ነው ሰላም ለመግኘታችን ነው ማለት ነው። እዚህ ጋር ደግሞ ማለት ነው ምንድን ነው የሚሉ ሻይ ከረክ ነው የሚሉት ይሉታል። ሻይ ከረክ ነው የሚሉት እዚህ ጋር ለማለት ነው አብዛኞቹን አረቦችን ይጠቀሙታል። እንዲሁንም ከሄና ጋርም ይጠቀሙታል። ሻሂ ለብቻውን አፍልቶውንን ይጠጡታል ማለት ነው አሳያቸዋለሁ አሁን ብዙ ካሜራ ላይ አይታይም እዚህ ጋር ደግሞ ምን አለኝ መሰላችሁ ቁንፍር ነው በነገራችን ላይ ቁንፍር በቀን ሶስት መብላት በጣም ጠቃሚ ጥቅም አለው እንዲሁም በውሃ ዝፍዝፋችሁን አድራቸው መጠጣት ጥቅም አለው ማለት ነው በተለይ ለማህፀን ለብዙ ነገር ጠቃሚ ነው ቁንፍር ማለት ነው ቁንፍር ደግሞ የቤቱን አናጣውም ማለት ነው የትም ሂዱ የትም ሂዱ ቁንፍር የሌለበት ቤትን የለም ማለት ነው። ቁንፍርን መጠቀም አለባቸው ማለት ነው። ቁንፍርን ተጠቀሙ በጣም ነው የሚጠቅመው ማለት ነው። እኔ ለራሴን ለሆድ መንፋትም ቁንፍር ጥሩ ነው። ለሆድ ቁርጠት መንፋት ለብዙ ጥሩ ነው ማለት ነው። ዘፍዘፋቸውንም መጠጣት እንዲሆንም ማለት ነው። ሳት ዘፈዝፎ ሶስት ፍሬ በቀን ሶስት ፍሬ ማኘክ ማለት ነው ማኘክ አፋችንንም ጥሩ ሽታ እንዲኖረው ያደርገዋል። እንዲሁንም ለሆዳችን መነፋት ለሁሉ ጥሩ ነው ማለት ነው። እዚህ ጋር ምን አምጥቻ አለኝ መሰላችሁ? ድስትን አምጥቻ አለኝ። ወደ ድስቲ ውሃ ነው ያደረኩበት ማለት ነው። ኤሌክትሪክም ለኩሽ አለኝ እኔ አኔ በኤሌክትሪክ ነው የምሰራው። ኤሌክትሪክን እዚህ ጋር ለኩሽ አለኝ ማለት ነው። እዚህ ጋር እንድትታያቸውም ብዬ እዚህ ጋር እርዳለኝ ማለት ነው። ዝንጅብል አለኝ፣ ሎሚንም አለኝ ማለት ነው። እዚህ ጋር ደግሞ እንዲታያቸው በማንካን እያደረግኩ እያሳየዋቸው ነው ማለት ነው። እዚ ጋር ደግሞ ሻይ ከረክ አለኝ እንዲሁንም ማለት ነው ቁንፍር አንድ ማንካ አለኝ። እንዲሁንም ማለት ነው ቀረፋ ማለት ነው ቀረፋ አለኝ ማለት ነው። ይሄ ወደዚህን አስገብቻ አለኝ። ሻይከረኩንና ከረኩንና ቁንፍርን አስገብቻ አለኝ። እዚ ጋር ደግሞ እርድ ዝንጅብል ሎሚንን አስገብቻ አለኝ። እዚ ጋር ደግሞ ምናለኝ መሰላቸው ቀረፋ ቀረፋ ማለት ነው። በእንግሊሽ ምን ይሉታል? ስኒሞር ይሉታል በእንግሊሽንም ማለት ነው። ቀረፋ እንግዲህ ቀረፋን በቀላሉ እቤት ውስጥ ማግኘት እንችላለን ማለት ነው። ምክንያቱም ቀረፋ ለፈጣሪንም ስለምንሰራበት ወደ ሩዝንም ስለምናስገባው ወደ ብዙ ነገር ስለሚገባ እቤት ውስጥንም አናጣውም ማለት ነው። ቀረፋና ዝንጅብልን ማለት ነው። ቀረፋ ለራሱ በወር አበባ የምታይበን ጊዜ ሆዳችንን ሲቆርጠን እንዲሁንም ሆዳችንን ሲቆርጠን በጣም ጥሩ ነው ማለት ነው። እንዲሁንም ደም አልፈስም ላላቸውንም ቀረፋና ቁንፍርን ያስተካክልላቸዋል ማለት ነው። እዚህ ጋር ሁሉን አደባለቄ እያማሰልኩትኝ ነው ማለት ነው። እያማሰልኩትኝ ነው እስከ መጨረሻ ድረስን አድርጌ ቢያንስ ለአስር ደቂቃ የሚሆን ለአስር ለአስራ አምስት ደቂቃ የሚሆን አብስለዋለሁኝ ማለት ነው። ይኸው ክለሩን እየቀየረ ነው ማለት ነው። ከለሩ ምን እየሆነ ነው መሰላችሁ? ልክ ወደ ቀይ ያደላል። ምክንያቱ የከረክን ቅጠል እንስላለበት ማለት ነው። ያ የከረክን ቅጠል ግን ሂና ለራሱ ወደ ሂናንም ያስገቡታል ማለት ነው። አረቦቹ ወደ ሂናንም ያስገቡታል። ከሂና ጋ ከችንጉርት ምናምን አብስለውም ይጠቀሙበታል ማለት ነው። ዲኑም ሻይንም ይጠጡበታል። እንዲሁንም ከለሚን ጋንም መጠጣትም ከዚህም ለሆድ መቀነሻንም ይጠቀማሉ ማለት ነው። በተለይ ለሆድ መንፋት በጣም ጠቃሚ ነው ማለት ነው። እዚህ ጋ ደግሞ እግዚአብሔር ይመስገን ደርሶልኝ እንደርሶልኛል ከፈላ በኋላ ሳይቀዘቅዝ ነው እንትን ያልኩትኝ ማለት ነው። የገለበጥኩትኝ ማለት ነው። ሲገለብጠው ግን ወደ ምንድን ያደርኩትኝ ወደ ወደ ነጭ ስላጣ መቅረቢያ ነው ያደርኩበትኝ። ለምን? ለእናንተ እንዲታያቸው ብዬ ነው። በነገራችን ላይ ማታ ነበረ አንድ ሰዓት ከምናምን ነበረ ማለት ነው ወደዚህ ይህንን ገልብጫዋለኝ ከዛ ደግሞ አጠለዋለኝ ማለት ነው። አጥልጌ እዚህ ጋር ደግሞ በእንትን እያደረኩት እያደረግኩት በማማሳያ እያጠፈፍኩት ነው ማለት ነው። እያጠለልኩት ነው እያጠፈፍኩት፣ በትግርኛ ነው እያጠለልኩት ነው ማለት ነው። እንግዲህ ቅርታ ትግርኛውን አማርኛውን አንድ ላይ ስለሚደባለቅብኝ ማለት ነው። ይሁን እንጂ እየተቋራረጠ ምናገራለኝ ማለት ነው። እዚህ ጋር ደግሞ ምን አምጥቻለሁ መስላችሁ? ጭልፋን አምጥቻለሁ በጭልፋ አድርጌ ለእናንተ እንዲታያቸው እራቴን ከበላሁት አሁን ቆይቻለሁኝ ወደ ዜና አድርጌ እጠጣለኝ ማለት ነው። እጠጣለውኝ ከወፈረባችሁ ወይም ደግሞ የሎሚንን ጣም ከበዛ ምን ማድረግ አለባችሁ? ትኩስ ውሃ ትንሽን እየጨመራችሁ መጠጣት አለባችሁ ማለት ነው። ፍሪጅ ላይ ስለምታስቀምጡት ከፍሪጅ ላይ ስታስወጡት ትንሽዬ ትኩስ ውሃ ጨምራችሁ ወደ ቃቸውን አድርጋችሁ መጠጣት ትችላላችሁ ማለት ነው። እኔ አሁን በጣም የሎሚን ጣዕም ስላለው ምንድን ነው የሚያድርገው? ትኩስ ውሃን ትንሽ እጨምርበታለው ማለት ነው። እዚህ ጋር ደግሞ የበሰለን እያሳየኋችሁ ነው። የበሰለውን እያሳየኋችሁ ነው ማለት ነው። እንዲህ ዜና አድርጋችሁ መጠጣት አለባቸው ማለት ነው። ይሄን ከቀዘቀዘ በኋላ ወደቃ አድርጌ ፍሪጅ ውስጥ ነው ያስቀመጥኩትኝ ወዳቸው